ይህንስ ለመቀልበስ ምን ነው ተቸገርን። ቤተ ክርስቲያን ይህን የሚጠይቅ የህብረተሰብ ክፍል ማለትም ሴት፣ ወንድ፣ ወጣት፣ ምሁር ምን ነው ጠፋ ትላለች። እንግዲህ በዛሬው እለት እጅግ ወደ ተገፋች ቤተ ክርስቲያን መገፋቷንና መጨቆኗን ሰምተን መተናል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አባ ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። እንግዲህ ትናንትና ማታ የተለቀቀውን አንድ ቪዲዮ ታቸው ለብ እያስባለሁኝ የብፁዕ አቡነ ጴጥሮስን ቪዲዮ ነው። ከአባቶች ከሚታረዱ አባቶች ጋር በተያያዘ ሰፋ ያለ ትንተና ሰጥተው ሀዘናቸውን ገልጸው ማሳሰቢያም ማስጠንቀቂያም ነገር መልእክት አስተላልፈዋል። እስቲ እሱን ነገር የምንመለከተ የሚሆነው ከዛ በተጨማሪ አሁንም ቢሆን የቤተ ክርስቲያን ይዞታ እየተነጠቀ የቤተ ክርስቲያን መሬት እየተወሰደብን ይገኛል እ እንመለከታለን ቲክቶክ ላይ የምናቀው ማህበራዊ ሚዲያ ላይ የምናቀው ብዙ ቤተ እምነቶችን በመዘዋወር የምናቀው ሰው ደግሞ አሁን ደግሞ ተጠምቅ ያለሁኝ አለ። እስኪ የምንመለከተው ነው የሚሆነው። ለማንኛውም እስከ ፍጻሜ ውስጥ የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ብልሆች ቀድመው ገዝተው ብዙ አትርፈዋል። አሁንም አረፈድም በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ አራት መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት መሆን ይችላሉ። ሊኖሩበት ቢፈልጉ ሰላማዊ መንደር፣ ሊያከራዩት ቢፈልጉ በጥሩ ዋጋ የሚያከራዩት፣ መልሰው ቢሸጡት የሚያተርፉበት 40% በ3 ዓመት ከፍለው 60%ን ደግሞ ቤቱን እየኖሩበት ወይም ማከራይተውት እስከ 20 ዓመት በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸው ዲኤምሲ ሪል ስቴት ይህን ቪዲዮ አይተው ለሚመጡ 10 እድለኞች እስከ 30% የሚደርስ ልዩ ቅናሽም አዘጋጅቷል። ከ487000 ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው የዋጋ ቅናሽ ተጠቅመው ለዘመናዊ መንደራችን የቤት ባለቤት ለመሆን ፈጥነው ከታች ባለው ስልክ ይደውሉ። የሆናችሁ ወገኖች በሙሉ ይሄን ይዘታ ማርጋ ዳብታሪም ከቀበለ የተሰጠ ድጋፍ ደብዳቤ ሁሉም በእጃችን ሆኖ እያለ በ203 ዓመተ ምህረት ጀምሮ እስከ 1217 ዓመተ ድረስ የሰነድ ማድረቂያ ዶክተሩን ሁሉንም በእጃችን ይዘን አታክልት ንብረት ተክለን ባለ ይዘታቸው ሆነን እያለን ትላንትና የተነሱ ሰዎች ከሌላ ቦታ ወይም በዓመተ ምሕረት ተገድበው ከእኛ በኋላ የተመሰረቱ አካላት ቦታቸው ይገባኛል በማለታቸው አላግባብ ያለ ምንም ሰነድ ማስረጃ ቀመቱ በቀበሌ የተሿሿሙ የቀበሌ አመራሮችና በቀብ ግብርና ጽህፈት ቤት የተወከሉ አካላት ይሄ ለእናንተ ማሳ የናንተ አይደለም ብለው ግማሹ መረጃ መልሱ እያሉ በእኛ ላይ አላስፈላጊ ጫና እየፈጠሩና የብሰሩ ሲስተም ላይ እየደፈሩ ስለሆነ በፊድም በ2003 ዓ.ም በዚህ ቦታ ላይ አስከሬን እናሳልፋለን ብለው አለገባብ ሰባት ሰዎች አሳስረው የቀበሩት መቃብር አለ። ይሄ መቃብሩ እንደ ማስረጃ ተጠቅመው ይሄን ያክን ማስረጃ አስክሬን አቀብረናል። ስለዚህ በጉልበት የተጠቅመው የተተከሉትን እንጨት እኛ ተክለናል ብለው በዛቻና በማስፈራሪያ እኛን በየአመቱ እንደዚህ ያደረጉ ስለሆነ ውድ ክርስቲያናውያን በሙሉ ፍትህ ያ ለምትሰሙና ኡረት ለምትከታተሉ ሁሉ ይሄን አይታችሁ ኡረቱ የተውጋና ብላችሁ መታችሁ አጣርታችሁ ፍትህ ለኦርቶዶክስ ብላችሁ እንድትሰጡ ለዳሞታ ቅዱስ ሩፋኤል ይዞታ ላይ ነገን ደግሞ በዚህ አክታራ አንስተው በጉልበት ዘርፈው ይሄን ይዞታ ማርክ ለራሳችን እናደርጋለን ብለው በእኛ ላይ መፈኮሪያ ያወጡ ስለሆነ ፊት ያላችሁ በዚህ በቀበሌ በወረዳ ለተቀመጣችሁ አካላት በሙሉ ይሄን አይታችሁ እውነትን የት ጋ እንዳለች ሰምታችሁ እውነት ፊት ለኛ እንድትሰጡ በእግዚአብሔር ስብ እናሳስባችኋለን። ኦርቶዶክሳውያን እንግዲህ በዛሬው ዕለት እጅግ ወደ ተገፋች ቤተ ክርስቲያን መገፋቷንና መጨቆኗን ሰምተን መተናል። እናም የተዋህዶ ልጆች ይቺ ቦታ በወላይታ ትገኛለች፣ በዳሞት ጋላይ ወረዳ ዳሞታ ቅዱስ ሩፋኤል ቤተ ክርስቲያን። ይቺ ቤተ ክርስቲያን ለዘመናት ጠብቃ ያስቀመጠችውን ይዞታ ይዞታ በተደጋጋሚ ሚቀያየሩ ሹማምንት ደግሞ በመጡ ቁጥር ሁሉ እችን ቤተ ክርስቲያን ሊጎዷት ቆርጠው ተነስተዋል። ዛሬ እዚህ ቦታ ላይ ያሉ አባቶች፣ እናቶች እያለቀሱ ነው የሚገኙት። በነገው ዕለት የቤተ ክርስቲያኗን ይዞታ ሶስት ነጥብ ዘጠኝ ሄክታር መሬት ወስደው ከቤተ ክርስቲያኗ ቆርጠው ወስደው ለሌላ ቤተ እምነት ሊሰጡ ነው። በጣም የሚያሳዝን ዜና ነው። ኦርቶዶክሳውያን ለዘመንዓት ጠብቀን ዛፍ ተክለን ለዘመንዓት ጠብቀን ታሪክ ጠብቀን ባስቀመጥ ነው ቦታ ላይ መተው ሶስት ነጥብ ዘጠኝ ሄክታር መሬት ቆርጠው ለሌላ ቤተ እምነት ሊሰጡ ይሄን ቆርጠው ተነስተዋል። እባካችሁን ኦርቶዶክሳውያን ይሄንን የምትመለከቱ ለዚች ቤተ ክርስቲያን ድምጹኑላት፣ ለዚች ቤተ ክርስቲያን ድምጹኑላት፣ ለዚህ ህዝብ ለነኛ አባቶች ለነኛ እናቶች እዚህ እባካችሁን ድምጽ ሁሉላቸው ቤተ ክርስቲያን ተገፍታለች። ህጋዊ ይዞታዋ ሊነጠቅ ነው። ይሄንን የሚያደርጉት ባለስልጣናቱ ደግሞ ኦርቶዶክስ ጠል የሆኑ ናቸው። ኦርቶዶክሲ ከመሰረቱ የሚጠሉ እናም ይሄንን ቦታ ቆርጦ ለማሊሰቱ ወሰኑ ቢባል ለቃለ ሕይወት ቤተ ክርስቲያንና ህይወት ቃል ለሚባሉ ለሁለት ቤተ እምነቶች ነው። ያሳዝናል። የቤተ ክርስቲያንን ወስዶ ለሌላ መስጠት። የመንግስት አካላት፣ የቤተ ክርስቲያን የበላይ አካላት ይሄን አድምጡልኝ። እነኛ አካላት አላማቸው ምን ነው? ለዘመናት ተዋድሮ ተባግረው ያሉ እነኚህን ህዝቦችን እርስ በእርስ ማጋጨት። ይሄ በዚህ አካባቢ ታስቧል። ነገ ሰኞ እዚህ ቦታ ላይ ከባድ ነገር ሊፈጠር ይችላል። በእኛ ይዞታ ላይ ያለውን ዛፍ እንቆርጣለን እያሉ ነው። ይዞታውንም አካለን ለራሳችን እንወስዳለን እያሉ ነው። እዚህ ያሉትን ኦርቶዶክሳውያንን አሳስረው ደግሞ መቃብር ሲቀብሩ ነበረ፣ በእኛ ይዞታ ላይ በእኛ ቦታ ላይ። እናም በነፍሳችን ተወራርደን የምናመልካት ሃይማኖታችን ኦርቶዶክስ ተዋሕዶ ናት። እንግዲህ መንግስት፣ አይቲንክ ሆም ብሎ የሚሰራ ይመስለኛል። ቤተክርስቲያን ዝም እንድትል አይፈልግም። ቤተክርስቲያን ሁሌ እንድትቆሰቆስ፣ ወጣቱ ሁሌ እንዲቆሰቆስ፣ ሁሌ እልህ ውስጥ እንዲገባ፣ ሁሌ ጭቅጭቅ እንዲፈጠር፣ ሁሌ እንትድርክ ውስጥ እንገባ፣ ቤተክርስቲያን ለማሳረፍ ፍላጎት አለው አይመስለኝም። አስቡት፣ ምን አይነት ቤተ እምነቱን እንኳን እንደው እንገምገመ ውስጥ ከኦርቶዶክስ ቤተክርስቲያን የተሰነጠቀው የተቆርጦ የተወሰደው እዛው ቤተክርስቲያን ሊገነባበት ነው። ቤተ እምነት ሊገነባበት ነው። እንግዲህ በምናቀው እስካሁን ህግ በምናቀው ቢያንስ በአንድ ቤተ ምነት እስከ አንድ ቤተ ምነት ድረስ የአምስት መቶ ሜትር እንኳን ጋፕ እንዲኖረው ይመከራል። ወይ ደግሞ ሪኮመንድ ያደረገውም ህጉ የሚያዘው እሱ ነው። የአምስት መቶ ሜትር ርቀት እንዳ እንዲኖራቸው ከአንዱ ቤተ ምነት እስከ አንዱ ቤተ ምነት ነት ያለው ከዛው መሬት ላይ ተቆርጦ የሚሰጣቸው ምን ለመፍጠር ነው? ወይስ ምን አይነት ረብሻ እንዲፈጠር ተፈልጎ ነው? ምን አይነት ልትርክ ውስጥ እንዲገባ ተፈልጎ ነው? መሬት ቦታ አጠቧቸው ነው ወይ እንደዚህ አይነት ቦታ ሰው እየገቡ ያሉት ግን የኦርቶዶክሳውያን እንደማለው ለማፍሰስ የኦርቶዶክሳውያን ትዕግስት ግን ለመፈታትን ግን እየተካሄደበት ያለው እርቀት ግን ክርስቶስ ይወቅ መድኃኒዓለም እውነት ሀገራችን ቤተክርስቲያን ይጠብቅልን። እንግዲህ ዮኒ ማኛ ተጠመቀ ያለሁኝ አለ። እስቲ በዛም ወንድም አክሊል የሚናገረውም ነገር አለ እንስ ምልክታ ማኛ በዚህ ልክ እውነት ገብቶት ጌታን ከተቀበለ ሴጣንም እጅ ይሰጣል የሚል የዚህ እሚያክል ነው ማለት ነው።

ክብር ለኢየሱስ ይሁን። ሁሉ ስጋውን የፈሰሰውን ደም በጌታ በኢየሱስ ስም ይወስዳል መውሰድ እንችላለን። ታውቀው የሰጠው ነገር ምንድን ነው? የገሃንም እሱ ኢየሱስ ነኝ ኢየሱስ እንደሆነ በተናገረ ጊዜ የገሃንም ደጆች የማይችሏት ቤተክርስቲያን በአንተ ላይ መሰረታለሁ ነው ያሉና የክርስቶስ መንግስት በምድር ላይ ማለች ወደ ፍቅሩ ልጅ መንግስት አፈለሰን ይላል ይ ምድር ላይ ግን ወደ ልጁ ወደ ፍቅሩ ልጅ መንግስት ፈልሰናል ፈልሽ ያሉ ፈልሰናል ክርስቲያኖች እንዴት ወደ ቤተክርስቲያን ቤተክርስቲያን የክርስቶስ መንግስቱ ናት አካሉ ነው ሁሉን በሁሉ የሚሞላ የእርሱ ራሱ ሙላቱ ናት ተብላቸው ቤተክርስቲያን እዚች ውስጥ አለ ወይ ነው አለ ቤተክርስቲያን ውስጥ አ አለው ካልክ ያቺ አሁን አንተ ያለህባት ቤተክርስቲያን ሁለት መስፈርቶችን ታሟላለች ወይ እውነተኛ ቤተክርስቲያን ሁለት መስፈርቶችን ታሟላለች አንደኛ ከሐዋርያ ዘመን ጀምሮ በቅብብሎች ማለት ነው መንጋና እረኛ ያለበት ህብረት ቤተክርስቲያን ማለት መንጋም እረኛም ያለበት ነው ዝም ብሎ መንጎች ብቻ አማኞች ብቻ ያሉበት ማለት ወይ ኖርማል ምዕመን ብቻ ያለበት አይደለም እረኞች ጳጳሳት ደግሞ ያሉባት ናት ቤተክርስቲያን በሐዋርያት ሥራ ምዕራፍ ሃያ ቁጥር 28 ላይ እነ ቅዱስ ጳውሎስ ምን ነበር ያሉት እግዚአብሔር በገዛ ደግሞ የዋጃትን ቤተክርስቲያንን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል መንፈስ ቅዱስ እናንተን ጳጳሳት ወይም እረኞች እረኞች አድርጎ ለሾመበት ለራሳችሁ እና ለመንጋው ተጠንቀቁ ይላል። ስለዛ ቤተክርስቲያን ሲባል ዝም ብሎ መንጋቻ ሲሆን እረኛም ደግሞ አለ፣ ጳጳሳት አሉ። ስለዛ አሁን ጳጳሳት ወይም እረኞች ኦቨርሲየሮች እና መንጋዎች ያሉበት ህብረት ሆኖ ማለት ነው። ከሀረ ዘመን ጀምሮ የመጣ አለ። እዛ ውስጥ ነው ያላችሁት። ካልሆነ በቃ ወድቃችኋል። እዛ ቤተክርስቲያን የሚባል ነገር የለም። አሁን እናንተ ያላችሁ በገር ማለት ነው። ሳይመጣ የሆነ ሳለ በቃ ካለ የዛ ሰውዬ ናት ያቸው ቸርች ሉተራን ይባላል። ምሳሌ ለምን ያ ቸርቹ የሉትራን ቸርች የተጀመረው በሉተር ነው። የክርስቶስ ሳይሆን የሉተር ነው። ሄዱ ራሱ ሉተር ነው እንጂ ኢየሱስ አይደል። የሉተራን ሄድ የሉተራን ሄድ ኢየሱስ አይደል ሉተር ነው አለቀ። የእምነታቸው ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ትላለህ። አይስቀለር ነው ግን፣ እንደዛ እንደ ማለት ነው። እና ሰው ሁልጊዜም ቢሆን ቸርች እንደ ቸርች ግዴታ ከሐዋርያ ዘመን ጀምሮ መምጣት አለባት በቅብብሎች ሁለተኛ ደግሞ ሐዋርያዊ የሆነ እምነት ያስፈልጋታል። ክርስቶስ ያስተማረውን ትምህርት ሐዋርያቱ ያስተላለፉትን ትምህርት አባቶች ተቀብለው ያቆዩትን ትምህርት ግዴታ መቀበል አለብን። ያኔ እውነተኛ ክርስቲያኖች እንሆናለን። እና ይህንን እንደዚህ እየመዘናችሁ ለመምጣት ሞክሩ ወይ እንግዲህ የገባችሁበትን እምነት ጠይቁት ቼክ አድርጉት እውነት ያለሁበት እምነት ያ ነው ወይ ከክርስቶስ የመጣች ከሐዋርያት ክብብሎች የመጣች የሐዋርያት ክህነት ያለበት ነው ወይ ጥምቀቱ ትክክለኛ ነው ወይ እሳ አይደለም ቁርባኑ እንደዛው መጠየቅ አለበት ብዬ አስባለሁኝ ለማንኛውም ወደ አባታችን ና ወደ አቡነ ጴጥሮስ መግለጫ ድምጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኒውዮርክ ሀገረ ስብከት አጋቢዎች ግዛት ሀገረ ስብከት ሊቀ ጳጳስ ናቸው እ አቡነ ጴጥሮስ እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእንባ በቀር ምን አተረፍን? በተለያየ የኑሮ ሁኔታ ሆናችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን በሙሉ ከሁሉ አስቀድሞ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ሰላም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 ነገር ግን ደግሞ ያጡ የነጡ ድሆችና በቢላዋ የታረዱ በሰይፍ የተሰየፉ ህፃናትን ደም ሲመለከቱ ልባቸው በደስታ የሚፈካ መሪዎች ባሉበት ሀገር የመነኑ ሰዎች መታረድ፣ አዛውንት መምህራንን አፍኖ መውሰድ ምን ሊነግረን ይችላል? ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላይ የሚወጣ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 አቶ ናቸው ብሏል። አቶ የተባለው ኤ አማራ ነው፣ ቲ ትግራይ ነው፣ ኦ ኦሮሞ ተብሎ ሲተንተን ነበርና፣ ስለዚህ ጠላቶቼ አማራ ትግራይና ኦሮሞ ናቸው ብሎ የተናገረው ነገር ጠላቶች የነሱ ናቸው ብሏል። እነኚህ ውስጥ ገዳዩ እኔ ነኝ፣ የማጠፋቸውም እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው።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 ስለዚህ እንደ ነቢዩ ኤርምያስ ዛሬ እንዲህ እናለቅሳለን። በአባቶቻቸው ዘመን ያደረጉትን በደል ነቢዩ ኤርምያስ የደም እንባ አስለቅሶታል። በዚያ ዘመን በደል ኤርምያስ እየተንሰቀሰቀ የተናገረው አሁን እኛ ለመጻፍ እንኳን ሞራል ያንሰናል። ምክንያቱም ኤርምያስ የዛሬ ሦስት ሺህ ዘመን የተናገረው አሁንም በእኛ ይቷ ኢትዮጵያ እየተደረገ ስለሆነ ነው። ነቢዩ እንባውን እያነባ የተናገረው እኛ እያለቀስን እንመልከተው ተወግተው ስለ ሞቱ ስለ ሕዝቤ ሴት ልጆች ሰዎች ሌሊትና ቀን አልቅሱ። አለቅስ ዘንድ ራሴ ውሃ ዓይኔም የእንባ ምንጭ በሆነልኝ። ስለ ታረዱ ወገኖች ቀንና ሌሊት አለቅስ ዘንድ ምን ነው ራሴ የውሃ ምንጭ በሆነ ምነው ነው ዓይኖቼ የእንባ መጉረፊያ በሆኑልኝ ይላል። በሌላው አዲስ ትርጉም ነቢዩ እንዲህ ያነባበትን ምክንያት በተሰበረ ልብ በምሬት ሆኖ ይናገራል። ከህዝቡ ክፋት የተነሳ ብቸኛው ሆኖ ሰው እያለ ከሰው ርቆ ለመኖር ምርር ብሎ እያለቀሰ መጠለያ ፍለጋ ሲንከራተት እንመለከታለን። ከዚህም ጋር አመንዝራና ክፉ ነገረኛ፣ ነውረኛ ትውልድ ጋር ከመኖር በምድረ በዳ ተንከራትቼ ከአውሬ ጋር በበረሃ ብኖር እመርጣለሁ ብሏል። ዛሬስ የእኛ ምርጫ ምን ሊሆን ይችላል?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 ከሶስት ሺህ ዓመት በኋላ ምንም አይነት የግብርም የዓላማም ልዩነት ሳይኖረው እንደ ተገበረው ሲገልጽ እንዲህ ይልልናል። ምላሳቸውን ስለ ሐሰት እንደ ቀስት ገተሩ፣ በምድር በረቱ፣ ነገር ግን ለእውነት አይደለም፣ ከክፋት ወደ ክፋት ይሄዳሉና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 ክፉን ለማድረግ ይደክማሉ። ከዛሬ ሶስት ሺህ ዓመት በፊት የተፈጸመና የተነገረ ታሪክ ዛሬ ላይ ምን ይጠቅማል የሚል ጥያቄ አይጠፋም ይሆናል። የእኛ መልስ ደግሞ ዛሬ ከዛሬ አራት ኪሎ እየተደረገ አይደለምን?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 በወንድሞቻቸውም አትተማመኑ። ይሄ ዛሬ ኢትዮጵያ አይሰራም ወይ? ይሄ ዛሬ በኢትዮጵያ ውስጥ ስንቶቹ በወንድሞቻቸው ታረዱ? ስንቶቹስ በጓደኞቻቸው ተከዱ? አገር ስንት ጊዜ ደማች? ምን አይነት ፍርጃ ነው? እንዴት ሰው ከወንድሙ ሊጠነቀቅ ይችላል? ነገር ግን ዛሬ ይህ በእኛ እየተከናወነ አይደለምን? በምድራችን የለም አይደረግም ብሎ ሊከራከር የሚችል አለ? ይህስ ያላስለቀሰ ምን ያስለቅሳል? ኧረ በቃን ወገኖቼ፣ ኧረ ይብቃን ወገኖቼ፣ ሁላችን እንተባበር። የደጋጎች አባቶቻችን አምላክ በሰማይትነት ያረፉትን ገዳማውያን አበውን በሃይማኖታቸው ምክንያት የሞቱ የሞት ጽዋ የተጎነጩትን ካህናትን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 የእናታችን የቅድስት ድንግል ማርያም ጸሎትና አማላጅነት አይልን ብዙ አባታችን ቡራኪዮ ትድረሰን እግዚአብሔር አክብረልን። ከዚህ በላይ ያለውን መከራውንና ስቃዩን እንግዲህ ቤተክርስቲያን ላይ እየደረሰ ያለውን ነገር በቃላት የሚገለጽ አይደለም። መከራዎቿ፣ ህመሞቿ፣ እንባዎቻችን እንዲሁ የሚቋጩ ሆነው አልተገኙም እና እንዲህ አይነት አባቶቻችን ወጥተው በሚዲያ ወጥተው እውነቱን ሲናገሩ፣ ግልጽ ግልጹ ሲናገሩ እንደስ ደስ ያሰኛል መሰላችሁ ጊዜዎቹ አባቶቻችንም እንደዚህ ያበርታልን እንግዲህ ዛሬ ህንፃ ሲመረቅ ነበረ እሱን በኋላ መመለስበት ነው የሚሆነው ለማንኛውም ይሄን ቪዲዮ ለብዙ ሸር አርጉት ቸር ቆዩ